ይዘልን የተወደዳችሁ አድማጮቻችን ከማሻ ኤፍኤም መቶ ሶስት ነጥብ ስምንት ዋና ዋና ዜናዎች። በበጀት ዓመቱ ባለፉት ዘጠኝ ወራት ከ41 ሺ ቶን በላይ የቅመማ ቅመም ምርት ለማይከላዊ ገበያ ማቅረቡን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ቡና ሻይና ቅመማ ቅመም ባለስልጣን አስታወቀ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የ2017 በጀት ዓመት የ9 ወራት ክልላዊ የመንግስትና የፓርቲ ተግባር አፈጻጸም እየገመገመ ይገኛል። ጃፓን ለጤና ለትምህርትና ለውሃ ተቋማት የምታደርገውን ድጋፍ አጠናክራ እንደምትቀጥል ገለጸች፣ የሚሉት እና የኢትዮጵያ አየር መንገድ ከካሜሩን ለሚጓዙ ሀጃጆች የብር አገልግሎት ለመስጠት ቁርጠኛ መሆኗን ገለጸች፣ የሚሉት ዋና ዋናዎቹ ናቸው። ወደ ዝርዝሩ እናልፋለን። ከዜናዎቹ ጋር ሀና ግርማ ነኝ። በበጀት ዓመቱ ዘጠኝ ወራት ከ41 ሺ ቶን በላይ የቅመማ ቅመም ምርት ለማዕከላዊ ገበያ ማቅረቡን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ቡና ሻይና ቅመማ ቅመም ባለስልጣን አስታውቋል። በክልሉ ከ90 ሺ ሄክታር በሚተዋል በበጀት ዓመቱ ከ56 ሺ ቶን በላይ ምርት ለማዕከላዊ ገበያ ለማቅረብ መታቀዱን አስታውሰው፣ ባለፉት ዘጠኝ ወራትም ከ41 ሺ ቶን በላይ ማቅረብ መቻሉንና ከዚህ ውስጥም እርድ፣ ኮረሪማ፣ ዝንጅብልና ቁንዶ በርበሬ ከፍተኛውን ድርሻ

የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የ2017 በጀት ዓመት የዘጠኝ ወራት ክልላዊ የመንግስትና የፓርቲ ተግባር አፈጻጸም በቦንጋ ከተማ እየተገመገመ ይገኛል። ዶክተር ኢንጂነር ነጋሹ ዋጌሾ በበጀት ዓመቱ ዘጠኝ ወራት በዋና ዋና ዘርፎች አመርቂ ውጤት መመዝገቡን ተናግረዋል። በግብርናው ዘርፍ ምርትና ምርታማነትን የሚያሳድጉ የተለያዩ የግብርና ቴክኖሎጂዎች በማስፋትና የግብዓት አጠቃቀም በማሻሻል የማሳ ሽፋን ሆነ የምርት መጠን ማሳደግ መቻሉን ነው ርዕሰ መስተዳደሩ የገለጹት። በማህበራዊ ዘርፍ በተለይም በትምህርትና ጤና የህብረተሰብ የልማት አቅሞችን በማቀናጀት የህዝብ ተጠቃሚነት ለማሳደግ መጠነ ሰፊ ተግባራት መከናወናቸውን ያነሱት ርዕሰ መስተዳደሩ በማህበረሰብ አቀፍ የጤና መድንና ወረርሽኝ በመከላከል ረገድ በጤናው ዘርፍ አመርቂ ውጤት ማስመዝገብ መቻሉን አብራርተዋል። መንግስት ለአቪዬሽን ዘርፉ ትኩረት ሰጥቶ እየሰራ መሆኑንም ሚኒስተሩ በውይይታቸው ላይ አንስተዋል። በዚህም የኢትዮጵያ አየር መንገድ አፍሪካን ከዓለም ጋር በማገናኘት የአገሪቱ ኩራት ሆኖ እንዲዘልቅም ማድረግ ተችሏል ብለዋል። በአቬሽን ዘርፍ የተሰማሩ በርካታ የግል ኦፕሬተሮች መኖራቸውንም ጠቁመው የውጭ ባለሀብቶች ጭምር ሊሳተፉ የሚችሉባቸውን አዋጭ የሆኑ የኢንቨስትመንት አማራጮች መለየታቸውንም አክለዋል። የኩባንያው ተወካዮች በበኩላቸው ኢትዮጵያ ለአቬሽን የሰጠችው ትኩረትን በመመልከት በተለያዩ ዘርፎች መስራት እንደሚፈልጉም ገልጸዋል። የአውሮፕላን ጥገና፣ የአውሮፕላን አካላት ምርትና የስልጠና መስኮች ቀዳሚ የትብብር ፍላጎቶቻቸው እንደሆነም ማብራታቸውን አንስተዋል። በተጨማሪም ለሀገር ውስጥ በራ የሚያገለግሉ አውሮፕላኖችን የኢትዮጵያ አየር መንገድ ፍላጎት ባሟላ መልኩ ማቅረብ እንደሚችሉ እና ከአየር መንገዱ ጋርም በትብብር መስራት እንደሚፈልጉ አንስተዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። በኮሻ የውሃ ኃይል ማመንጫ ፕሮጀክት የግንባታ የመመለስ ስራ እየተከናወነ መሆኑን በፕሮጀክቱ የአካባቢያዊና ና ማህበራዊ ጉዳዮች እቅድ ስራ አስኪያጅ አቶ ግዛቸው ደሳልኝ አስታውቀዋል። ዘግበው ኢትዮጵያ ብሮድካስቲንግ ኮርፖሬት ነው። ለተጨማሪው በዛብ ታደሰ ስራ አስኪያጁ እንዳስታወቁት ፕሮጀክቱ የአካባቢያዊና ማህበራዊ ጉዳይ ስራዎችን በአካባቢያዊና ማህበራዊ ተጽዕኖ ግምገማ ጥናት ምክረ ሀሳብና በሳይት የመልሰው ማልማት የአሰራር ስርዓትና እቅድ መሰረት እያከናወነ ነው። በዚህም ለፕሮጀክቱ የግንባታ ስራ ግብዓት የተቆፈሩና ተረፈ ምርቶች ተጠራቅመውባቸው የነበሩ የተለያዩ ቦታዎችን በጥናቱና በአሰራር ስርዓቱ መሰረት ወደ ተፈጥሮዊ ይዞታቸው የመመለስ ስራ እየተከናወነ ይገኛል ብለዋል። ፕሮጀክቱ ራሱን የቻለ የስራ ቡድንና የችግኝ ጣቢያ አቋቁሞ ከግንባታ ስራው ጎን ለጎን የመልሶ ማልማት ስራውን የዕለት ተዕለት ተግባራት አድርጎ እየሰራ ይገኛል። ስራው ለአካባቢው መልክዓ ምድርና ለአየር ንብረቱ ተስማሚ የሆኑ ሀገር በቀል ችግኞችንና የአፈር ማዕከላትን መከላከል እንደሚያስ መሆኑም አስረድተዋል። የተለያዩ ማሽነሪዎችና ወርክሾፖች የተተከሉበት ቦታን ጨምሮ በፕሮጀክቱ ምክንያት ጉዳት የደረሰባቸው ሌሎች ቀሪ ቦታዎችን ወደ ነበሩበት የመመለሱ ስራ ተጠናክሮ እንደሚቀጥልም አቶ ግዛቸው አረጋግጠዋል። ፕሮጀክቱ የአካባቢ ጥበቃ ስራን ለማጠናከር በአገሪ በየአመቱ እየተካሄደ ባለው የአረንጓዴ አሻራ መርሃ ግብር ላይ በንቃት በመሳተፍና በጣቢያው ላይ የሚያለማቸውን ችግኞችና ሳሮች ለአካባቢው አርሶአደሮችና እና መስተዳደሮች በማቅረብ አሻራውን እያሳረፈ እንደሚገኝ ስራ አስኪያጁ ጠቅሰዋል። ፕሮጀክቱ በአካባቢው ያለውን የመሰረተ ልማት እጥረት ለመቅረፍ በመንገድ፣ በመጠጥ ውሃ፣ በትምህርት፣ በጤናና በሌሎች ዘርፎች ላይ የአካባቢውን ማህበረሰብ ተጠቃሚ የሚያደርጉ በርካታ የማህበራዊ ኃላፊነት ስራዎችን ማከናወኑን አቶ ግዛቸው በቆሻሻ በቆሻሻና ተረፈ ትምህርት አወጋገድ ላይ ትኩረት ተሰጥቶ እየተሰራ ነው ብለዋል። ፕሮጀክቱ አካባቢውን ከብክለት ለመጠበቅ የሚያስችሉ የተለያዩ የአሰራር ስርዓቶችን ተግባራዊ ማድረጉንም ተናግረዋል። በዚህም ከተሽከርካሪና ማሽነሪዎች እጥበትና የሰርቪስ አገልግሎት የሚለቀቁ ዘይቶችና ዘይት ነክ ኬሚካሎች አካባቢውን እንዳይበክሉ ውሃውን ከዘይት የሚለይና የሚያጣራ ማሽን በመጠቀም ውሃው መልሶ ጥቅም ላይ የሚውልበት አሰራር መዘርጋቱን አስረድተዋል። ከዚህም በተጨማሪ የኮንክሪት ሙሌት በሚከናወን በት ጊዜ የሚፈጠሩ የተረፈ ምርት ቆሻሻዎች አካባቢን የሚበክሉ መሆናቸውንና አለመሆናቸውን ናሙና በመውሰድ እንደሚረጋገጥና ጉዳት የሚያደርስ ከሆነ በሳይንሳዊ ዘዴ ተጣርተው እንደሚለቀቅ መጠቆማቸውን ከኢትዮጵያ ኤሌክትሪክ ኃይል የተገኘው መረጃ ያመላክታል። የመልሶ ማልማት ስራውን የአካባቢውን ስነ ምህዳር ለመጠበቅና በቀጣይ ሰው ሰራሽ ሐይቅ በደለል እንዳይሞላ በማድረግ ግድቡ የሚጠበቅበትን አገልግሎት በአግባቡ እንዲሰጥ ለማድረግ አስተዋጽኦ እንደሚኖረው ተገልጸዋል የኢትዮጵያ አየር መንገድ ከካሜሩን ለሚጓዙ ሀጃጆች የበረራ አገልግሎት ለመስጠት ቁርጠኛ መሆኑን ገልጿል። የኢትዮጵያ አየር መንገድ ከካሜሩን ለሚጓዙ ሀጃጆች እንዲሁም ወደ ያውንዴና ዱዋላ የሚያደርገውን መደበኛ የበረራ አገልግሎት ለመስጠት ቁርጠኛ መሆኑን ነው የገለጸው። የካሜሩን የግዛት አስተዳደር ሚኒስትርና የሀጅ ኮሚቴ ፕሬዝዳንት ፖል አታንጋ ኒጂ ከሎካቸው ጋር በመሆን የኢትዮጵያ አየር መንገድ አገልግሎትን ጎብኝተዋል። በጉብኝታቸውም ከኢትዮጵያ አየር መንገድ ቡድን ዋና ስራ አስፈጻሚ መስፍንጣ ሰው ና ከሌሎች የተቋሙ የስራ ኃላፊዎች ጋር ፍሬያማ ውጤት ማድረጋቸውም ነው የተገለጸው። በዚህም ወቅት የኢትዮጵያ አየር መንገድ ከካሜሩን ለሚጓዙ ሀጃጆች እንዲሁም ወደ ያውንዴና ዱዋላ የሚያደርገውን መደበኛ የበረራ አገልግሎት ለማከናወን ቁርጠኛ እንደሆነ መግለጹን የአየር መንገዱ መረጃ ያመላክታል ሲል ዋልታ ሚዲያ ዘግቦታል። ጃፓን ለጤና፣ ለትምህርትና ለውሃ ተቋማት የምታደርገውን ድጋፍ አጠናክራ እንደምትቀጥል ገለጸች። የቤንሻንጉል ጉሞዝ ክልል ርዕሰ መስተዳደር አሻሊድ ሀሰን በኢትዮጵያ የጃፓን አምባሳደር ሺባታ ሂኖሪን በጽህፈት ቤታቸው ተቀብለው አነጋግረዋል። አቶ አሻዲል በክልሉ የተከናወኑ ያሉ የሰላም ማስፈንና የልማት ስራዎችን በተመለከተ ለአምባሳደሩም ገለጻ አድርገውላቸዋል። ባለፉት አመታትም በክልሉ ተፈጥሮ በነበሩ የጸጥታ ችግሮች ማህበራዊና ኢኮኖሚያዊ ጉዳት መድረሱን ጠቁመው በርካታ የትምህርት፣ የጤና፣ የውሃና ሌሎች አገልግሎት ሰጪ ተቋማት መጎዳታቸውንም ጠቁመዋል። መንግስት ከአጋር አካላት ጋር በመሆን በመልሶ ግንባታ ላይ ትኩረት በማድረግ ውጤታማ ተግባራትን እያከናወነ እንደሚገኝም ገልጿል። ጃፓን ለኢትዮጵያ የልማት ስራዎች እያደረገች ያለችው ድጋፍ የሚደነቅ ነው ያሉት አቶ አሻዲል በጃፓን መንግስት እና በዩኒሴፍ ድጋፍ በትምህርት፣ በጤና፣ በንጹህ መጠጥ ውሃ እና በንጽህና ላይ በርካታ ስራዎች መሰራታቸውንም ጠቅሰዋል። ክልሉ ለግብርና ምቹ የሆነ ከ3 ሚሊዮን ሄክታር በላይ መሬት ወርቅ፣ የድንጋይ ከሰል፣ እብነበረድ እና እጣንን ጨምሮ የተለያዩ የተፈጥሮ ሀብቶች ባለቤትና ለኢንቨስትመንት ምቹ መሆኑን መጥቀሳቸውን የክልሉ ኮሚኒኬሽን ጉዳዮች ቢሮ መረጃ ያመላክታል። ስል የኢትዮጵያ ብሮድካስቲንግ ኮርፖሬት ዘግቦታል። የቡና ኢኮኖሚ። ጠቀሜታ ለማሳደግ ለጥራት ትኩረት መስጠቱን። የኢትዮጵያ ቡና ባለስልጣኑ ምክትል ዋና ዳይሬክተር አቶ ታጋይ ኑር እንደገለጹት የቡናን ኢኮኖሚያዊ ጠቀሜታ ለማሳደግ የቡናን ዝርያ ከማሻሻል በተጨማሪ ከምርት አሰባሰብ እስከ ሽያጭ ድረስ ያለውን ሰንሰለት ጥራት ለማስጠበቅ ትኩረት ተሰጥቷል። በምርት ዘመኑ ለገበያ ከቀረቡ ከ299 ሺ ቶን በላይ የቡና ምርት ከ1 ነጥብ 5 ቢሊዮን ዶላር በላይ ገቢ መገኘቱን ጠቅሰው አምና በተመሳሳይ ወቅት ከተገኘው 1 ነጥብ አራት ቢሊዮን ዶላር ጋር ሲነጻጸር ብልጫ እንዳለው አንስተዋል። የቡና ጥራት አጠባበቅ ስርዓትን ለማጠናከር በቡና ልማትና